ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን በየሳምንቱ የእግዚአብሔርን ቃል ከተለያዩ የቅዱስ ቃሉ ክፍሎች እያጠናን ቆይተናል። ላለፉት ተከታታይ 13 የጥናቱ ክፍሎች መጽሐፍ ቅዱሳችንን ኦሪት ዘጸአትን አጥንተን አሁን ደግሞ በዚህ ጥናታችን የመጽሐፈ ኢያሱን ጥናት እንጀምራለን። ይህ የትምህርቱ የመጀመሪያ ክፍል ነው። እግዚአብሔር በዚህ ትምህርት እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን፣ ስለረዳህን፣ ስላገዝከን በተለይም ደግሞ በቃል ልታስተምረን ስለምትወድ ተመስገን። አሁንም ቃልህን ስንማር አስተማሪያችን እንድትሆን በሁሉ እንድትረዳን አንተ በቃል ውስጥ ያስቀመጥከውን የሕይወት መዝገብ በሙላት በቅዱስ መንፈስ ኃይል እንድናስተውል እና እንድንለማመድ እንድታግዘን እንጸልያለን። ስለ ሁሉ ተመስገን እንልሃለን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። የዚህ የመጀመሪያው የመጽሐፍ ኢያሱ ጥናት ክፍል ርዕስ የመከናወን ቁልፍ የተሰኘ ይሆናል። በዚህ ክፍል ላይ የትምህርቱን መግቢያ እናያለን። ኢያሱ ምራፍ አንድ ላይ እናተኩራለን። እንዲህ ይላል ኢያሱ ምራፍ አንድ ቁጥር ሰባት ላይ ነገር ግን ጽና እጅግ በርታ፣ ባሪያዊ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል፤ ይለናል። እንግዲህ በዚህ ክፍል ላይ እንደምንመለከተው እስራኤላውያን ከአርባ ዓመት የመቅበዝበዝ ቆይታቸው በኋላ አዲስ ትውልድ እንደተነሳ እናያለን። ይህ ትውልድ ደግሞ የቃል ኪዳን ምድርን ለመማረክ እናም ደግሞ ለመውረስ የበቃ ትውልድ ነበረ። አዎ ሙሴ ሞቷል፣ እግዚአብሔርም ለዚህ ተግባር አዲስ መሪን እንደመረጠ እናያለን። እርሱም እያሱ ነበር። በእያሱ አማካኝነት እግዚአብሔር ለዚህ ዘመቻ ከመነሳታቸው በፊት አዲሱን መሪና አዲሱን ትውልድ ሙሉ በሙሉ እንዲያምኑ ለሕዝቡ ጥሪን አቅርቦላቸው እንደነበረም ከዚህ ክፍል ላይ እንመለከታለን። በሰማያዊቱ ከነዓን ድንበር ላይ ቆሞ ላለው የአሁኑ ትውልድ ይህ መለኮታዊ ጥሪ አሁንም በኃይል ያስተጋባል። ነገር ግን ጽና እጅግ በርታ ነበር የተባለው ኢያሱ ምዕራፍ አንድ ቁጥር ሰባት ላይ ለዚህ ጥናታችን እንደ አስተዋጽኦ አድርገን የምንከተለው በቅድሚያ መግቢያውን እናያለን። ከኢያሱ ምዕራፍ አንድ ከቁጥር አንድ እስከ ሶስት ሙሴንና ኢያሱን በማነጻጸር እናያለን። ደግሞም የመጽሐፉን አወቃቀር እንመለከታለን። ቀጥለን ደግሞ የኢያሱን ተልእኮ እናያለን። ኢያሱ ምዕራፍ አንድ ከአራት እስከ ዘጠኝ ላይ ተስፋዎቹን ስለመውረስ ብርታትና ድፍረትን ስለማግኘት ደግሞ የተልዕኮ ስኬት እንዴት እንደሚገኝም ጨምረን አይተን ጥናታችንን ከፍጻሜ እናደርሳለን። እንግዲህ ለመግቢያ እንዲሆነን ኢያሱ ምዕራፍ አንድ ከአንድ እስከ ሶስት ያለውን በማንበብ እንጀምራለን። ኢያሱ ምዕራፍ አንድ እንደዚህ ይላል። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው፣ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ፣ በማለት እግዚአብሔር ተናገረ። ይህ መጽሐፍ ኢያሱ ምዕራፍ አንድ ከአንድ እስከ ሶስት ነው። እንዲህም ሆነ ብሎ ነው የሚጀምረው፣ እንዳነበብ ነው ሙሴ ከሞተ በኋላ እግዚአብሔር ኢያሱን ተናገረው። በኢያሱ የመጀመሪያ ምዕራፍ ላይ ሙሴ አስራ ስድስት ጊዜ ተጠቅሶ እናገኛለን። ስሙም በመጽሐፉ በሙሉ በተደጋጋሚ ተነስቷል። በሁለቱ መሪዎች መካከል ብዙ ተመሳሳይነት እንዳለም ልብ እንላለን። ጥቂቶቹን እንዘርዘር። አንደኛ ለሁለቱም እግዚአብሔር ተገልጦላቸው ነበር። ይህ በዘጻት ሶስት እንደዚሁም በኢያሱ ምዕራፍ አምስት ስናነጻጽር የምናየው ነው። ሁለተኛውንም ጫማቸውን እንዲያውልቁ ተጠይቀው እንደነበር እናያለን እግዚአብሔር በተገለጠላቸው ጊዜ። ሁለቱ እግዚአብሔር አብሯቸው እንደሚሆን ደግሞ ቃል ገብቶላቸዋል ለሁለቱ ለሙሴም እንደዚሁም ለኢያሱ። እንደዚሁም በተጨማሪ ሙሴም ሆነ ኢያሱ ፋሲካን አክብረው እንደነበረም በሁለቱ መካከል የነበረው አንድ ቁርኝት ሆኖ እናገኘዋለን። ያን ብቻ አይደለም፣ በሁለቱም መካከል የምናየው ተመሳሳይነት በውሃዎች መካከል በደረቅ መሬት ተሻግረዋል። ሙሴ በቀይ ባህር ኢያሱ ደግሞ በዮርዳኖስ በአንዱ በኩል መና ሲመጣ በሌላው በኩል ደግሞ መናው እንደቆመ እናያለን በሙሴ በኩል መናው ተሰጠ በኢያሱ በኩል ደግሞ መናው ቆመ ደግሞም ምድሪቱን እንዲሰልሉ ሰላዮችን ሁለቱም እንደላኩ እናያለን በዘኍልቍ 13 እንደዚሁም በኢያሱ ምዕራፍ ሁለት እንግዲህ እነዚህ ጥቂት ተጠቃሽ ተመሳሳይነቶች ናቸው የኢያሱ የመጀመሪያ ምዕራፍ በሁለቱ ታላላቅ መሪዎች መካከል ያለውን ሽግግር ቢያሳይም ሁለቱም የመጽሐፉ እውነተኛ ዋና ገጸ ባሕርይ አይደሉም። ከሁሉም ገኖ የሚታየው እግዚአብሔር ራሱ ነው። መጽሐፉ የሚጀምረው በእርሱ ታላቅ ሲሆን፣ እርሱም መሪነትን ዋና ርዕስ ሆኖ ይስተዋላል። የእስራኤል እውነተኛ መሪ ማን እንደነበር የማያሻማ ነው። ይኸውም ራሱ ይኸው እግዚአብሔር ነበር። ያሱ በዚያን ጊዜ ዕውቅና የተሰጠው የእስራኤል መሪ ሆነ፣ ይላል አበውና ነባያት በተባለው መጽሐፍ ገጽ 481 በዋነኛነት ተዋጊ በመሆን ይታወቅ ነበር። ስጦታዎቹና ሴቶቹ ለወቅቱ የሕዝቡ ታሪክ የተለየ መንገድ አስፈላጊ ነበሩ። ደፋር ቆራጥና ጽኑ፣ ንቁ፣ የማይሰናከል እርሱ እንዲጠብቃቸው በተሰጡት ላይ ራስ ወዳድ ምኞትን የማያስብ እናም ከሁሉም በላይ በእግዚአብሔር ላይ ባለው ሕያው እምነት የተነሳሳ የእስራኤል ሰራዊቶች ወደ ቃል ኪዳን ምድር ሲገቡ ሳል እንዲመራቸው በመለኮት የተመረጠ ሰው ባህሪ እንዲህ ነበር። በምድረ በዳይ መናኝ ጉዟቸው የሙሴ ዋና ተጠሪ የነበረ ሲሆን ጸጥ ባለ በማያስመስል ታማኝነት፣ ሌሎች ሲንሸራተቱ እርሱ በመጽናት በአደጋ ውስጥ እውነቱን ለማጽናት የነበረው ቆራጥነት የሙሴ ተተኪ ለመሆን ብቁ መሆኑንና ገና በእግዚአብሔር ድምፅ ለቦታው ከመጠራቱ በፊት አስመስክሮ እንደነበር እናያለን። ስለ ኢያሱ የተሰጠ ምስክርነት ነው። እንግዲህ የመጽሐፉን አወቃቀር ስንመለከት መጽሐፍ ኢያሱን ኢያሱ ምዕራፍ አንድ ቁጥር ሁለት ላይ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ ብሏቸው ነበረ። እግዚአብሔር የእስራኤልን ሕዝብ ከግብፅ ባወጣቸው ጊዜ ከነአን ምድርን ሊሰጣቸው የገባው ቃል ሲፈጸም የኢያሱ መጽሐፍ ያሳያል። የመጽሐፉ መግቢያ ምዕራፍ አንድና መጽሐፉ ራሱ በአራት ዋና ክፍሎች ይከፈላል ስንመለከታቸው የመጀመሪያው ወደ ከነአን መሻገርን እየተመለከተ ነው። በኢያሱ ምዕራፍ 1 ከ1 እስከ 9ና እንደዚሁም ቀጥሎ ባለው ከኢያሱ ምዕራፍ አንድ ከአንድ እስከ ጀምሮ እስከ 5 12 ይህ ተሸፍኗል። ቀጥለን የምናየው ደግሞ ከነአንን ወደ ከነአን መሻገር ብቻ ሳይሆን ከነአንን መውረስ ደግሞ ይመጣል። ይህም በኢያሱ ምዕራፍ 1 ከ10 እስከ 11 ቀድሞ የተነገረ በአጭር የተዘገበ ሲሆን ዝርዝሩ ደግሞ በኢያሱ ምዕራፍ 5 ከ13 እስከ ምዕራፍ 12 ቁጥር 4 ላይ ተዘግቦልናል። ቀጥለን የምናገኘው ምድሪቱን መከፋፈል ነው። ይህም በኢያሱ ምዕራፍ 1 ከ12 እስከ 15 በጥቅሉ የቀረበ ሲሆን ዝርዝሩም በኢያሱ ምዕራፍ 13 ከቁጥር 1 እስከ ምዕራፍ 21 45 ላይ ቀርቦልናል። በመጨረሻ የምናገኘው ህጉን በመታዘዝ ማገልገልን ነው ይህ ደግሞ በኢያሱ ምራፍ 1 ከ16 18 ላይ የቀረበ ሲሆን ዝርዝሩም በኢያሱ ምራፍ 22 እስከ 24 ላይ እናገኘዋለን እንግዲህ እነዚህ ናቸው የኢያሱ መጽሐፍ መዋቅሮች ምራፍ 1 እስከ ምራፍ 5 ቁጥር 12 ስለ መሻገር ያወራል ምራፍ 5 እስከ ምራፍ 12 ድረስ ስለ መውረስ ያወራል። ቀጥሎ ደግሞ ምድሪቱን ስለመከፋፈል ደግሞ ከምዕራፍ 13 እስከ ምዕራፍ 21 ያወራል እና ከ22 እስከ 24 ደግሞ ስለመታዘዝ በመታዘዝ ደግሞ እግዚአብሔርን ስለማገልገል ይቀርባል ማለት ነው። ሰው መሻገር፣ መውረስ፣ መከፋፈል እና መታዘዝ አራቱ ዋና የእያሱ መጽሐፍ ክፍልፋዮች ርዕስ ናቸው። እንግዲህ የመጀመሪያውን ስንመለከት የእያሱ ተልዕኮ በምዕራፍ 1 ከአራት እስከ ዘጠኝ ቀርቦልን እናገኛለን ተስፋዎቹን ስለ መውረስ ነው በዚህ ቦታ ላይ የምናገኘው። እንደዚህ ይላል፣ ኢያሱ ምዕራፍ አንድ ከአራት እስከ ዘጠኝን እናነባለን። ከምድረ በዳ ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ፣ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ዳርቻችሁ ይሆናል። በሕይወትህ እድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁ ከአንተ ጋር ሆናለሁ፤ አልጥልህም፣ አልተውህም። ለአባቶቻቸው ሰጣችኋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና፣ ጽና፣ አይዞ ነገር ግን ጽና እጅግ በርታ፣ ባሪያዬ ሙሴ አዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቀውና ታደርገው ዘንድ በቀንና በሌሊትም አስበው። የዚያን ጊዜ መንገድ ይቀናላል፣ ይከናወንልህማል። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? ይላል እግዚአብሔር። እንግዲህ በቅድሚያ እዚህ ክፍል ላይ የምናየው ተስፋዎቹን ስለ መውረስ ነው። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ሁሉ ለእናንተም ሰጥቻችኋለሁ ይላል እግዚአብሔር። እንግዲህ እግዚአብሔር በኢያሱ አንድ ሶስት ላይ ስለ ወቅቱ በትንቢታዊ መንገድ ተናግሮ ነበር። ሲናገርም ከነዓን በእስራኤል እንደተወረሰ አድርጎ ይናገራል። ይህ ማለት እግዚአብሔር ዘመቻው እንደሚሳካ ሙሉ የሆነ ማረጋገጫን ሰጥቷቸው እንደነበር እናያለን። አዎ እግዚአብሔር ሊሆን ያለውን አሁን እንደሚጨበጥ አድርጎ ነበር የነገራቸው። ቀጥሎም ዘመቻው ስኬት እንደሚዘልቅ ያስታውሳቸዋል። ከዮርዳኖስ ወንዝ ምስራቅ እስከ ሜዲትራንያን ባህር ምዕራብ፣ እንደዚሁም ደግሞ በመካከል ያለው ምድርና ከበረሃው ያውም በደቡብ ያለው እስከ ፍራጤስ ወንዝ ያ ደግሞ በሰሜን ያለው ምድር ሰጥቻችኋለሁ። አራቱንም አቅጣጫዎች ነው እግዚአብሔር እዚህ ጋር ሲጠቁም የምንመለከተው። ከዚያም ወደ ኢያሱ ተመልሶ ደፋርና ብርቱ ከሆነ ማንም ሊቋቋሙ እንደማይችል ያረጋግጥለታል። በዚህ ክፍል ላይ ነገር ግን ድሉ የተመረኮዘው በኢያሱ ጥረት ላይ ሳይሆን በእግዚአብሔር መገኘት ላይ ነበር። እርሱን እንዳበረታታው እያንዳንዳችንን እንዲሁ ያበረታታናል ከአንተ ጋር እሆናለሁ ይለናል ኢያሱ ምዕራፍ 1 ቁጥር አምስት ለእኛም ደግሞ ጌታችን ኢየሱስ ክርስቶስ መለያው ጊዜ ሲደርስ ለደቀ መዛሙርት የተናገራቸው የመጨረሻ ቃል በማቴዎስ 28 ቁጥር 20 የተመዘገበልን እስካለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚለው እንደሆነ እናያለን እንግዲህ ብርታትና ድፍረት በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና አይዞ አትፍራ አትደንግጥ ብዬ አላዘዝኩምን ተብሎ የተጻፈው እናገኛለን። በኢያሱ ምራፍ አንድ ቁጥር ዘጠኝ ላይ የምናገኘው ነው። እግዚአብሔር ኢያሱን ለውጊያ እንዲበረታታና እንዲጸና ከመጠየቁ በፊት ኢያሱ ምራፍ አንድ ቁጥር ዘጠኝ ሕጉን ለመታዘዝ እንዲበረታና እንዲጸና ጠይቆት እንደነበር እናያለን። ኢያሱ ምራፍ አንድ ቁጥር ሰባት እንግዲህ ዛሬም ጉዳዩ እንደዚያው ነው። እግዚአብሔር ሕጉን ለመጠበቅ እንድንተጋ ይጠይቀናል። በራዕይ ምራፍ 14 ቁጥር 12 ላይ በእውነት በእርሱ ትእዛዝ በእሱ ፈቃድና ምሪት መጓዝ የድል ምስጢር እንደሆነ ይነግረናል። ይህ በእኛ በኩል ትልቅ ድፍረትን የሚጠይቅ ጉዳይ ነው። እግዚአብሔር በበኩሉ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋራ ነው ብሎ ቃል ገብቷል። ማጋጠመን ውጊያም እንድናሸንፍ ያግዘናል። ይህም የአካላዊ ጦርነት ሳይሆን ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው ኤፌሶን 6፡12። ይህን ለማድረግ ደግሞ የሚያስፈልገንን የጦር መሳሪያዎች ሁሉ አዘጋጅቶልናል። ኤፌሶን ምዕራፍ 6 ከቁጥር 13 እስከ 17 ላይ መሳሪያዎቹን እናገኛለን። እንግዲህ የስኬት ቁልፉ በእግዚአብሔር መታመን ነው። ይህን ለማድረግ ደግሞ በየዕለቱ ወደ እርሱ መቅረብ ያስፈልገናል ኤፌሶን 6፡18 ላይ ሳናቋርጥ ዘወትር በጸሎት በመንፈስ እንድንጸልይ እግዚአብሔር የሚጠራን ለዚህ ማስታወሻችን ነው። እንግዲህ የተልእኮውን ስኬት ደግሞ ስናስብ በኢያሱ ምራፍ 1 ቁጥር 8 ላይ የህጉን መጽሐፍ ካፉን እንዳይለይ ነገር ግን ይጠብቀው ዘንድ በቀን በሌሊትም እንዲያስበው ይህም ቢያደርግ መንገዱ እንደሚቃናለት መከናወንም እንዲሆንለት ተጽፏል። ስኬት ከመለኮታዊ አስተሳሰብ አንጻር ከሰብዓዊ አስተሳሰብ እጅግ የራቀ ነው። በዚህ ዓለም መለኮታዊና ሰብዓዊ ሕጎችን በመጣስ በአጭር ጊዜ ውስጥ ስኬት ሊገኝ ይችላል። ነገር ግን እውነተኛና ዘላለማዊ ስኬት በዚህ ዓለም ሊገኝ አይችልም። በእግዚአብሔር ሕግ ውስጥ የተገለጹትን መርሆዎችና ሴቶች ብንከተል ግን ስኬታማ እንሆናለን። ታዲያ ይህ በስራ ለመዳን መሞከር አይደለምን ብለን እንጠይቅ ይሆናል። መልሱ ግን በጭራሽ አይደለም። እምነትና ሕጉ የሚቃረኑ ነገሮች ሳይሆኑ እርስ በርስ የሚደጋገፉ ናቸው። ሮሜ ምራፍ 3 ቁጥር 31 ይህን ያስተምረናል። ስለ ሕጉ በምናወራበት ጊዜ እንዴት መኖር እንዳለብን እያወራን እንጂ እንዴት እንደምንድን እያወራን አይደለም። ከእግዚአብሔር ጋር ያለን ግንኙነት ለፈቃዱ ባለን መታዘዝ ይገለጣልና እንግዲህ ልብ እንበል። ምንድን ነው? እግዚአብሔርን በማመን ነው፣ እሱ በከፈለልን መሥዋዕትነት በተሰረዘልን ዕዳ ነው። ነገር ግን ከዳንን በኋላ የምንኖረው ደግሞ የእርሱን ፈቃድ በመከተል ነው፣ ከእርሱ ጋር አካሄዳችንን በማቅናት ነው። ለዚህ ነው ክርስቲያን ሁልጊዜ ከጌታ ዘንድ ብርቱ ረዳት አለው ይለናል። የጌታን የእርዳታ መንገድ ላናውቅ እንችላለን፣ ነገር ግን የምናውቀው በእርሱ የታመኑትን መቼም እንደማይጠላቸው ነው። ክርስቲያኖች እግዚአብሔር የጠላት ዓላማ በእነርሱ ላይ እንዲፈጸም ስንት ጊዜ ነው መንገዳቸውን እንዳስተካከለ ቢያስተውሉ ኖሮ በማጉረምረም አይከተሉም ነበር። በእግዚአብሔር ላይ እምነታቸው ይጸና ነበር። ከቦታቸው ሊያንቀሳቀሳቸው የሚችል ኃይል ያለው ፈተና አይኖርም ነበር። እርሱ ጥበባቸውና ብቃታቸው መሆኑን እውቅና ይሰጣሉ። እርሱም በእነርሱ ውስጥ ሊሆን የሚመኘውን እንዲከናወን ያደርጋል። ያለ እግዚአብሔር ምንም ማድረግ አንችልም። በእግዚአብሔር ጸጋ ግን ሁሉን ማድረግ እንችላለን። እንግዲህ ይህን የመጀመሪያውን የኢያሱ መጽሐፍ ጥናት ስንቋጭ አንድ ነገር እናስተውል። እግዚአብሔር ሁሉን በሁላችን ነው። ድልን የሚሰጠን እሱ ነው። ነፃ የሚያወጣን ከባርነት እሱ ነው። የተገባልን የተስፋ ቃል በሕይወታችን የሚፈጽምልን እርሱ ነው። እንደ ፈቃዱም የሚያኖረን እርሱ ነው። እኛ ብቻ በእርሱ እንደገፍ፣ በቃሉ እንታመን፣ ቃሉን የምናሰላስል፣ በቃሉ የምንመራ፣ እግዚአብሔርም ደግሞ ተስፋውን ይፈጽምልናል። ይህን እንድናደርግ እግዚአብሔር በጸጋ ይርዳን። ጌታ ይባርካችሁ።